ሰላም እንደናችሁ የተከበራችሁ ውድ የቻናል ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት በተ ዘር ቃላት ምስረታ ከእንግሊዝኛ ጋር እንዴት እንደሚነበቡ ጭምር በአንድ ይዤላችሁ መጥቻለሁ። ቪዲዮውን ላይክና ሳብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። ለቻናሉ አዲሱ የሆናችሁ አዳዲስ ጠቃሚ ቪዲዮዎች ሲለቀቁ ወዲያውኑ እንዲደርሳችሁ ሳብስክራይብ በማድረግ የደወሉ ምልክቷን መጫን አትርሱ። አሁን ቀጥታ ወደ ቪዲዮ እስከ መጨረሻ ድረስ ተከታተሉት። እኔ እያንዳንዱ አነብላችኋለሁ። ከመጀመሪያው እንግዲህ እንደምታዩት መጀመሪያ ላይ የተቀመጠው በተ ቃላት ስንመሰርት በተ ተማሪ ተማሪ ተማሪ የሚለው በእንግሊዝኛ የሚታወቀው ተማሪ የሚለው ስቱደንት፣ እንዴት እንደሚነበብ አስቀምጭላችው አለው እያንዳንዱ። ስቱደንት ስቱደንት ማለት በአማርኛው ተማሪ የሚለው ነው። ስለዚህ ተማሪ ማለት በእንግሊዝኛ የሚታወቀው ስቱደንት፣ ሲነበብም እንደምታዩት በአማርኛ አስቀምጨላችኋለሁ። ስቱደንት ማለት ተማሪ ማለት ነው። ቀጥሎ የተቀመጠው ደግሞ አሁንም በተ ቀጥሎ የተቀመጠው ተጨማሪ ተጨማሪ ተጨማሪ የሚል ቃላት መሰረትን። ተጨማሪ የሚለው ደግሞ በእንግሊዘኛ የሚታወቀው በእንግሊዘኛ የሚታወቀው አዲሽናል። እንደምታዩት እያንዳንዱ ስፔሊንጉን አስቀምጨላችኋለሁ። ሲነበብ አማርኛው ምን ይላል? አዲሽናል አዲሽናል አዲሽናል ማለት በእንግሊዘኛው ተጨማሪ ለማለት ነው። አንድ እንግሊዘኛ የሚችል ሰው ታዲሽናል ብትሉት ተጨማሪ ማለታችሁ እንደሆነ ይታወቃል ማለት ነው። ቀጥሎ የተቀመጠው ደግሞ በቱ ቃላስን መሰረት ደግሞ ቱቦ ቱቦ ማለት ቧንቧ የምንለው ነው። በሌላ ስም ቧንቧ ወይም ደግሞ ቱቦ ቱቦ ለ የሆነ ቧንቧ ወይም ደግሞ ቱቦ የምንለው በእንግሊዘኛ የሚታወቀው ደግሞ በእንግሊዘኛ የሚታወቀው ፓይፕ፣ ሲነበብ እንደምታዩት ፒ አይ ፒ ኢ ፓይፕ ፓይፕ ብለን እናነባለን። ፓይፕ ማለት ቱቦ ነው። ቱቦ ወይም ደግሞ ቧንቧ ነገር የሆነ እቃ ማለት ነው። ቀጥሎ የተቀመጠው ደግሞ በቲ በቲ ቃላት ምን መሰረትን፣ ቲማቲም ቲማቲ ቲማቲም የሚባለው በእንግሊዝኛ የሚታወቀው በእንግሊዝኛ ቲማቲም የሚለው የሚታወቀው ቶማቶ ቶማቶ። እንዴት እንደሚነበብ አስቀምጨላችኋለሁ እንግሊዝኛው ቶ ማቶ ቶማቶ ማለት ቲማቲም ማለት እንደሆነ ይታወቃል ማለት ነው። ቀጥሎ የተቀመጠው ደግሞ በታ በታ ደግሞ ቃላት ስንመሰርት ታማኝ ታማኝ ማለት ሀቀኛ የምንለው ነው። ሀቀኛ ወይም ደግሞ ታማኝ ታማኝ የሚለው በእንግሊዝኛ የሚታወቀው በእንግሊዝኛ ታማኝ ለማለት ምን እንላለን? ሆነስት ሆነስት እንዴት እንደሚነበብ አስቀምጭላችኋለሁ። ሆ ነስት ሆነስት ሆነስት ማለት በእንግሊዘኛው ታማኝ ማለት እንደሆነ ይታወቃል ማለት ነው። ስለዚህ በታ ታማኝ የሚል ቃላት መሰረትን። ታማኝ ደግሞ በእንግሊዝኛ ሆነስት ይባላል ማለት ነው። ቀጥሎ የተቀመጠው ደግሞ ምን ይላል? በታ አሁንም ድጋሚ ታሪክ ታሪክ ታሪክ የሚለው በእንግሊዝኛ የሚታወቀው በእንግሊዝኛ ምን ይባላል? ሂስትሪ ሂስትሪ ይባላል እንደምታዩት በአማርኛ አስቀምጨላችኋለሁ፣ እንዴት እንደሚነበብ ሂስቶሪ ሂስቶሪ። ማለት ታሪክ ማለት እንደሆነ ይታወቃል ማለት ነው። ታሪክ ማለት በእንግሊዘኛው ሂስቶሪ ነው። ሂስቶሪ እንላለን ማለት ነው። ቀጥሎ የተቀመጠው ደግሞ በት ቃላት ስን መሰረት በት ትልቅ፣ በቴ እናንተ ቃላት መሰረቱ በቴ ቃላት መመሰረት ትችላላችሁ። ኮመንት ላይ ያስቀምጡልኝ። በቴ ቃላት መስርቱ እናንተ። እኔ በት ቴን አልፈዋለሁ። ዋለው በት ትልቅ ትልቅ የሚል ቃላት መሰረትን። ትልቅ የሚለው በእንግሊዝኛ የሚታወቀው ትልቅ ማለት በእንግሊዝኛ ቢግ ሲነበብ፣ እንደምታዩት ቢግ ብለን እናነባለን። ቢ አይ ጂ ቢግ ማለት ትልቅ ማለት ነው። ትልቅ ለማለት ምን እንላለን? ቢግ ቢግ ማለት ትልቅ ማለት ነው። ቀጥሎ የተቀመጠው ደግሞ በት አሁንም በት ቃላትን መሰረት በት ትንተና፣ ትንተና፣ ትንተና የሚል ቃላት መሰረትን በት ትንተና የሚለው በእንግሊዝኛ የሚታወቀው ትንተና በእንግሊዝኛው ምን ይባላል? ትንተና አናላይሲስ፣ አናላይሲስ ይባላል። ሲነበብ አስቀምጨላችኋለሁ አናላይሲስ አናላይሲስ ማለት በእንግሊዘኛው ትንተና ይባላል ማለት ነው። እናንተ በቶና በቴ ቃላት መስርቱ። እኔ አላስቀመጥኩትም። ከዚህ ቃላት በቶ እና በቴ መስርቱ። ይሄን ድጋሜ ሳነብላችሁ ድጋሜ ሳነብላችሁ ከመጀመሪያው እንደምታዩት ተማሪ ስቱደንት፣ ተጨማሪ አዲሽናል፣ ቱቦ ፓይፕ፣ ቲማቲም ቶማቶ ታማኝ ሆነስት፣ ታሪክ ሂስትሪ፣ ትልቅ ቢክ፣ ትንተና አናላይሲስ። ስለዚህ በዚህ መልኩ እያንዳንዳቸው ይነበባሉ ማለት ነው። እንግዲህ በተዘር እነዚህን ምሳሌዎች አምጥቼላችኋለሁ። እናንተ ደግሞ በቀሪዎቹ ቃላት መስርቱ። ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁት አመሰግናለሁ። በኦንላይን ለመማር አስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ ቴሌግራም ዋትሳፕ ላይ ሀይ ብትሉኝ ታገኙኛላችሁ እናንተም በመቻችሁ ጊዜና ሰዓት አመቻችታችሁ በኦንላይን መማር ትችላላችሁ ማለት ነው ለአንዳንድ ሰዓት በሳምንት ከሶስት እስከ አምስት ቀን ባለው በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሆኑልኝ ቻው